አሁን የደረሰን እጅግ አሳዛኝና ልብ የምነካ መረር ሐዘን ነው። በቅርቡ በዚሁ ሚዲያችንም የፓይሌቷን ሰርግ በማስመልከት ይዘንላችሁ መምጣታችን የምታወስ ነው። ካፕቴን ማህሌት ተረፈ የእሷ አባት በምስሉ ላይ እንደምትመለከቷቸው በጣም በሰርጉ ላይ ድል ባለ ሰርግ ልጃቸውን ለዶክተር ወርቅነ ገበየው ልጅ ለካፕቴን አማኑኤል ድሯት ነበር። በጣም ልዩ ፕሮግራም እንደነበረ ጭምርም የወጡት መረጃዎችን በሰዓቱም ለእናንተ ይዘንላችሁ መጥተን ነበር። ዛሬ የተሰማው እጅግ አሳዛኝ ነው። የደረሰን መረጃ የካፒቴን ማህሌት አባት ማረፋቸው በመኪና አደጋ ህይወታቸው ማለፉ የወጡት መረጃዎች ያሳያሉ። ሞጆ ላይ በጣም ባልተጠበቀ ጊዜና ሰዓት የመኪና አደጋ እንደደረሰባቸው የደረሱን መረጃዎችን በማስመልከት እጅግ መሪር ሀዘን እንደሆነ ጨምረም ነው። እጅግ ልብ ይነካል። በርካቶቹ ሐዘናቸውን ከስፍራው ሊያደርሱ ችለዋሉ። በጣም አሳዛኝና ልብ የምነካ ነው። ድንገተኛ መረጃ ነው ለእኛም የደረሰን ሚኪ ከሚኪታቦረን ፎይኒን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ግኙ። ነፍስ ይማር።